በጥጃይቱ ትርፍ ምን ገዛህልኝ? ምን ገዛህልኝ? በጥጃይቱ ትርፍ ድንች ገዛሁልሽ፣ ፓስታ ገዛሁልሽ። አንድ ፌስታል ሙሉ ቤተሰብ አሰላሙ አለይኩም ረመቱላ በረካቱ። እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ አልሐምዱሊላህ። ቤትና ዝዳ ከረኝነት መልስ ቤትና ዝዳ ትንሽ ደብሮኝ ነው የቆየሁት አሞኛልም አላቅም፣ ብቻ ዛሬ ድብር ብሎኛል። ያላይ ኩል ሃልን ቤታችንን እናጸዳዳ፣ ከዛም እንሻላ አብረን እንሰራው እንሰራለን። ሀበይቦች እና አበረታቱኝ። ያኔ ዝም ብዬ ነው ግዶ የምሰራው። ያኔ ምን እንደምላችሁ አላቅም ማለት ነው። ያላይ ኩል ሃልን አበረታቱኝ። ላይክ፣ ሸር፣ ሰብስክራይብ ማድረግ እናም ቤታችንን እናጸዳዳ ያው ገና ቤት አልጸዳም። ረፍዷል። ይህ ብዙ ብዙም የሚያደክም ነገር ምናምን የለውም፣ ምክንያቱም ቀላችሁ የባልና የሚስት ህይወት ስለሆነ ያ ጅማን ወረገፍገፍ ላድርገው ብዬ እንጂ፣ ብርድ ስለሆነ አሁን ደሞ ብርድ ስለሆነ ይችን ለበስ ማደርገው ነው ለውዘ፣ ወይም ወይም ሰይድ ቢቢ ምናምን ስለሚረብሽ ለዛ ነው እላቸዋለሁ እና አብረን እንቆይ። ያው ሴት ስትሆኑ ሴት ስትሆኑ በቃ ስራ የጠፋናችሁም ማለት ነው። ለሴት ስራ ሞልቷል፣ እና ለሴት ሲሆን ስራው ሞልቷል።

ጉፋእይገለናው እኔ ብቻ ነው መሰለኝ አልሞኝም። እንደውም እንደዚህ ጥሩ ነው አሉ ብላይ ማለት ነው። ወገባችሁ ላይ ትንሽ የእናቴን መቀነት ባልታጠቅ ነው እንጂ ምናምን ብላችሁ እንደዚህ አሰራ ጥሩ ነው ይባላል። ደግሞ ሞክሩት አሏችሁ። እናንተ እኮ አዲያማ ነው ብላችሁ መቀነት ጥሩ ነው ሰሙይን ዛሬ ድማ

በጥጃይቱ ትርፍ ምን ገዛህልኝ? ምን ገዛህልኝ? በጥጃይቱ ትርፍ ድንች ገዛሁልሽ፣ ፓስታ ገዛሁልሽ፣ አንድ ፌስታል ሙሉ ሸቀጥ እንግዲህ። ኧረ ጉድ! ኧረ ጉድ! ኧረ ጉድ! ከዚህ በላይ እንግዲህ እስኪ ያንጣላ የለ፣ እናመሰግናለው። ለነገሩ ይህን ፓስታ ይህን ፓስታ ወደኸዋላ ተመችቶሃል? ይሄ ፓስታ ቆንጆ ፓስታ ነው። ፓስታ ያው እንደዚህ የበረሃ ፓስታ ብሎ ነው። ቆንጆ ፓስታ ነው። ሞክሩት። ማለት ውድ ነው ግን፣ ኪሎ መቶ ስልሳ ብር ደቋል። ያው ቆንጆ ነው ግን፣ ሰባ ብር ሆኖ ለሁለት ነው የሰበርኩት። ቆንጆ ፓስታ ነው። ያው ምርጥ ፓስታ ነው። አንዳንድ ጊዜ ትፈልጋለህ። ድንችም ገዝቶልኛል። ዝንጅብል ሻይ ፈልጋለሁ። ዝንጅብል አሞኛል ስለው፣ አንድ ኪሎ ዝንጅብል። ቢስሚላህ ራህማን እራሱ እሸት ነው ይሄ እሸት ነው ወላሂ ዝንጁ ብሉ። ስለዚህ ተክለዋለሁ ተክለዋለሁ። የተረፈሽን ደግሞ መሬት ውስጥ ቅብር አድርጊና ውሃ ጠጪ። ከዛ ሁልጊዜ እሸት ነው የሚሆን። አመሰግናለሁ። ግን ሌላውን ደግሞ ድንገት የሚበላ ነገር ነበር የፈለኩት ገንዘብ ነው ሲያስቆጥረኝ እኔ አስቆጥረኝ እሪ ተጫወተብኝ እ እረግ በቃ እምሰግናለሁ ኧረ ይሻላል ኧረ ተው ይቀመጥልህ እባክህ ይቀመጥልህ እ እንዳይከብድህ ለማንኛውም አቶ ሰይድ መጣ እኔ ገና ቤቴን ጸድ አድርጌ ሲላጣጥስበት ብዬሽ እንደዚህ ክስ እያያያዝኩ ነበረ ራህመት አድርጌ ከሰሉ ቶሎ ነው የሚከስረው ምናምን ነገር። ለማንኛውም ጁማ ደርሷል እና እንደምታስ ቤቴ ፎ አድርጌ ያለሁም አባቸውን ቆዩ። በተቻለን አቅም ማለት ነው ያው አባይዎቼ ሰይድ ገዛለኝ ስጋ ግማችን ድመት ወስዶብኝ ነው

ከዛ ሶስት ፍር የነበረች እዚህ ስትመጣ ሶስት ፍር የሆነች ላቸዋለሁ። አንዳንድ ጊዜ በእግሮ ራሱ ወደ የተባለ እንትን ይባላል ይላሉ። ናሞ ይህም ለብለብ ሰርሀት ማለት ነው። ለብለብ እየሰራች ነው የሚገኘው። ጥበስ ጥበስ ቲማቲም ይጠምርበታሉ። ትንሽ በርበር ያደርጉበታል። አልጫ ጥብስ አለ ደግሞ ጠብሰው ማለት ነው። በቀዩ ነው። አብራችሁ ይቆዩ ማንኛውም መረቅ ያለው ጥብስ ለመስራት ያው እኔ ሰው እንደ ቤቱ እና እንደሚያስፈልገው ነው የሚሰራው፣ እንደሚባለው እኔ ቲማቲምና ትንሽ በርበሬ እንደምታዩስ አድርጌበታለሁ። እርጥብ ተቀዩ ነው የምፈልገው። ሁለተኛ ደግሞ እርጥብ እንዲሆነ ይፈልገዋሉ። ናሹፍ እንዲሆነ ብናፈለግ ማለት ነው አዋይቦች ለማንኛውም እንደዛህርጌ እንትን ብያዋለሁ ማለት ነው። ደረቅ ምርት አደለም። ውሃ ትንሽ ያለው መረቅ ማለት ነው። መረቅ ነው እንጂ ውሃ አላጠጣም ማለት ነው። ቲማቲም ስለጨምርኩበት ነው ስለሙሂም በዛ አድርጌ አበሰልኩት እላቸዋለሁ። ይህ ይመስላል እና ነጭ ሽንኩርትና ዝንጅብል ጨምርበታለሁ። በዚህ መልክ እየበሰለ ነው ማለት ነው። በቃ ቃሪ ቃሪያ ጣል አድርጌበት አወጣዋለሁ ማለት ነው። ሀዋይ ውጪ እንግዲህ ዛሬ ጁማ ነው። መልካም ጁማ ይሆንልን። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። ሁላችን በየእምነታችን ጸሎት ነ ድዋ ና አድርግላችኋለሁ። አባይቦቼ አብሽሩልኝ በያላችሁበት እና ይህን ይመስላል ማለት ነው። ዛሬ አንዳንዶች አንወድም ይላሉ። ጊዜ ነው፣ ሻይ ነው አአለይኩም ሰላም በረካቱማ። ደህና ነህ? ቀረ እየቀረጸችበት ነበር አቋረክባት። አለን አልሀምዱላ። አንተስ? እረ በየቀኑ ትረጣለችው ምንም አትልም። አይዳ ያላትም እንጂ ወላሂ ጥሩ ነው። እና እንዴት ነህ አንተ

አመሰግናለሁ ሜን ብሎ ቀረፃ ላይ ከሆናችሁ ብዬሽ ነው የጀጋሁት